መረጃዎችን አሁንም እያቀበልናችሁ እንቀጥላለን። አንድ ጥያቄ ልጠይቅ ፈልጌ። ብር ሁ ሁሌ ብር ነው የምጠይቂኝ። የሌለህን ነገር አልጠይቅህም፣ እሱን ታውቂዋለሽ። አሁን ከዚህ ካሜራ ብትጠፋ ብቻ ነው። አድማጮችን፣ ተመልካቾች ሀያ አራት ሰዓት ህግ ባይኖር ምን 24 ሰዓት ህግ ባይኖር ህግ ባይኖር ህግ በህግ ባንመራ በቃ፣ ዝም ብሎ እንደዚሁ ብንሆን መረን ብንለቀቅ፣ አይገርምሽም? አስቢው። አላውቅም፣ ግን ባታስበው ነው የሚሻለው። በርግጥ 24 ሰዓት ህግ ባይኖር ህግ አንቺ አስቢው። አላውቅም፣ አይገርም 24 ሰዓት ህግ ባይኖር ምን ታደርጋለህ? ስለዚህ ህግ እንዳይገዛህ አይነት ነገር ነው ነው ወይኔ መከራ! ግልጽ አይደል? እንዲቋር ወይ ጥያቄ አንድ በውስጥ ብታብራሪው በቃሌ ካልገባ ስንብበለዛ ኮ ነው አንጂ ባታወሪ ነው የሚሻልበት። 24 ሰዓት ህግ የለም ብትባሉ ምን ታደርጋላችሁ? አንተ ምን ታደርጋለህ? ምንም የተለየ ኑሮዬን ነው የለኝም። ምንም ኑሮዬ ነው እኖራለሁ። ምንም የተለየ ነገር የለኝም። አንዳንዶች ምን እንዳሉ ብትሰማ። ሀያ አራት ሰዓት ህግ ባይኖር ብታደርገውን ተወስን ነበረ እንዴት ምን ማለት ህግ ባይኖር የመጀመሪያ ቆይ ከዚህ በፊት ያለው አንድ አለ ህግ ባይኖር ራሴ ቪዛ አስመትቼ ከሀገር እወጣለሁ የሚል አየሁኝ ራሴ ቪዛ አስመትቼ ከሀገር ወጣ ነበር ሌሎቹ ዘጠና በመቶ ወይ ዘጠና አምስት በመቶ የሚሆኑ ኮመንቶች ሴት ልጅ እደፍራለሁ ነው የሚሉት ኧረ እባክሽ ህግ ባይኖር ሀያአራት ሰዓት ህግ ባይኖር ምን ታደርጋላችሁ ተብሎ ይሄ ጥያቄ ቪዲዮ ተለቆ ሚዲያ ላይ ወጥቶ ነው። ከዛ ኮመንቶቹ ኮመንት ላይ ነው እንደዛ የሚሉት ነው። ዘጠና በመቶ ኦልሞስት የሚሆኑት ሴት ልጅ ስለመድፈር ነው የሚያወሩት። ኢቭን ስፔሲፊካሊ ከጎረቤቴ እንደዚህ አይነት ልጅ አለች ወይ ከእንደዚህ እንደዚህ ምናምን እየተባለ ስፔሲፊካሊ ሁላ እየተጻፈ ዘጠና በመቶ ነው የምልህ። ከዛ ውስጥ አንዱ ምን አለ፣ እኔ ባንክ ሄዳለሁ ነበር ልል የነበረው ግን እህቴን ነው መጠብቀው አለ። አዎ፣ ይሄ ሁሉ ሰው ብዙ ሰው እንደዚህ ካለ ያው በአቅራቢያ ያለው እህቱ ስለሆነች እህቱን መጠበቅ ነው አልክ፣ ነው በጣም ከባድ ነው። ግን እንዴ ምንድን ነው የነካ ነው አስተሳሰቡ እንዴት ነው ነው? ማለት አሁን የአንድ ሰው የሁለት ሰው ሀሳብ ከሆነ አይ ቲንክ እነዛን ሰዎች ስም ብለን የማይረቡ ሰዎች ኦፍኮርስ፣ አሁንም ያሉት ሰዎች የማይረቡ ናቸው። ግን ሁለት ሶስት ከሆነ ነገሩ የሚያስደነግጥ ደረጃ አልደረሰም ብለን ያው ጥሩ ያልሆኑ ሰዎች አሉ ብለን ብቻ እንድናልፍ ነው የሚያደርገን። ግን እንዳነሳሹ የበዙ ሰዎች ይህን ኮመንት የሚጽፉ ከሆነ በቃ የሚያስደነግጥ ደረጃ ተደርሷል ማለት ነው ነው እንደ ማህበረሰብ ቤቱ ጋር ነው ያለ፣ ነው ከማን ጋር ነው እየኖርኩ ያለሁት ያስጠይቅሃል። ሁላ አጠገቤ ያለውን ሰው በጥርጣሬ እንድታይ ያደርግሃል። ን የተጻፉ ነገሮችን ስታይ በጥርጣሬ እንድታይ ያደርግሃል። ሴት ልጅ የወለደ ሰው ምን አይነት ህይወት ሊመራ እንደሚችል ከዚህ በኋላ አስበው። ሴት ልጅ ሆና የምትኖር ልጅ በሰላም እንግዲህ ወጣ የምትገባ አንዲት ሴት ህግ ባይኖር በምን አይነት መንገድ ትሪት ልትደረግ እንደምትችል ሊጠብቃት የሚገባው ማህበረሰብ አእምሮ ውስጥ ምን እያሰበባት እንደሆነ ስታቅ ያስደነግጣል። እና እንደው ወዴት እየሄድን ነው ያስብላል። ምን ሰማቸው ነገሮች አሉ እንደኛ ራሱ በታዲያስ አዲስ እንዲተፈጠረ እንዲተገደለ እንዲተደፈረች እያለን የምናወራቸው መረጃዎች ብዙ አሉ እና ከሆነ ጊዜ በኋላ ደግሞ እነዚህ መረጃዎች አሰቃቂ የሆኑ ነገሮቹ ይሄ መረን የለቀቁ የሆኑ ትልልቅ ብለን የምናከብራቸው የነበሩ ሰዎች ከሰውነት ደረጃ ወርደው የምናይበት ምናምን እየሆነ ነው ያለው ና እነዚህ ሰዎች በዚህ ደረጃ እንዴት ይወርዳሉ ብለን በምናስብበት ወቅት፣ እንደ ማህበረሰብ ደግሞ ዝቅጥ ከማለትም ዘቅጠን በዚህ ልክ ዘጠና በመቶና ምናምን የሚሆኑ ሰዎች እንደዚህ አይነት ኮሜንት ሲሰጡ እንደዚህ አይነት ፍላጎት እንዳላቸው ሲያስቀምጡ ቀልድ ነው ብለን የምታልፈው አይደለም። አይ፣ አካውንታቸው መመርመር የለበትም። እንደ አካውንታቸው ስልሽ አሁን የፌስቡክ ከሆነ የፌስቡክ አካውንታቸው ላይ ፎቶ ያላቸው፣ ኦፍኮርስ ፎቶ ያላቸው ቲክቶክ ላይ ፎቶ ያላቸው ሰዎች እንደዚህ አይነት ሀሳብ ካላቸው እሚገርም በህግ ሊመረመሩ ይገባል። የተደበቁም አይደለም። በምን ልክ የልብ ማበጫ እንዳለበት የምታውቀው በትክክለኛ አካውንቶቻቸው ሳይደበቁ ነው ይሄንን ነገር ኮመንት ያደርጉ የነበረው እና አያሳቅቅም ወይ? ምን አይነት ልጆችን አሳደግን? ምን አይነት ማህበረሰብን እየገነባን ነው ያለ ነው። እነዚህ ልጆች ማንን ነው ወልደው ሊያሳድጉ የሚችሉት? ከማን ጋራ ነው እየኖርን ያለን ያለ ነው። እንዴት ነው እየተኗኗርን ያለ ነው። ኢትዮጵያ ውስጥ በተለያየ ጊዜ ጦርነቶች ነበሩ፣ አይደለም የምናስታውሳቸው። በነዛ ወቅቶች ያኔ ህግ በጠፋ ጊዜ ምን ያህል ሴቶቻችን በምልክ እንደተሰበሩ በምልክ ምን እየደረሰባቸው እንደነበረ ምን አውቀው ነው አይደለ? የተሸሸገ ነገርም አይደለም። አሁን ደግሞ ልክ ያ ማህበረሰብ ሁሉም ቦታ አለ። እንደው ያኔ ያለመደንገጣችን ራሱ ዛሬ እዚህ ጋር እንድንደርስ ያደረገንን ይመስለኛል እና ይሄ እንስሳዊ የሆነ በሁለት እግር የሚራመድ የእንስሳ ማህበረሰብ በዚህ ልክ ቃላቶች አጠሩኝ ብኔ፣ አይ በጣም ምልሽ። አሁን ይሄ እንደ ማለት ሁላችንም ራሳችንን መመርመር አለብን። በተለይ በተለይ እኔ ደግሞ አሁን እንደ የቤት ስራ የምንሰጠው በአቅራቢያችን እንደዚህ አይነት ሀሳብ ሲጽፍ ያያችሁት ጓደኛችሁ ከሆነ ጓደኛችሁን መምከር ብቻም ሳይሆን ማጋለጥ ጭምር አለባችሁ። ነገ የእናንተ እህት፣ የናንተ እናት፣ የቅርብ ገርል ፍሬንዳችሁ፣ ሚስታችሁ በእንደዚህ አይነት ነገር ውስጥ ታልፋለች። ስለዚህ ይሄ እንደ ቀልድ የሚታይ አይደለም። አሁን እንደው ለማላገጥ ነው፣ ስንት የምናላገጥበት ጉዳይ አለ? በጣም ብዙ በጣም ብዙ። እኔና ሉላ ሶስት ሰዓት ገብተናል፣ አሁን አምስት ሰዓት ሊሆን ነው። ሁለት ሰዓት ሙሉ ብዙ የቀለድንበት ጉዳይ አለ። ይሄ ፈጽሞ ለቀልድ ነው ተብሎ የሚታለፍም ጉዳይ አይደለም። ሲጀመር እንደዚህ አይነት ቀልድ የለም። ይሄ ቀልድ አይደለም። በቃ ይሄ እንደዚህ አይነት ቀልድ የሚቀልድ ሰው ሲጀመር ስብዕና የሌለው ሰው ነው። በዚህ የሚቀልድ ካለ ይሄንን ሰፈር የሚያደረጉ ስንት ሴቶች አሉ። ይሄንን እኛ ያልደረስንላቸው ያላየናቸው፣ በተለያየ አካባቢ በጦርነት ምክንያት ሊሆን ይችላል፣ ለህግ ተደራሽ ባልሆነ ጉዳዮች ሊሆን ይችላል ያልደረስንላቸው በጣም በጣም ብዙ ሴቶች አሁን ሰፈር እያደረጉ ያሉ አሉ። እሱ ቁጭ ብሎ የተመቸው ከተማ ሊሆን ይችላል፣ ያለው ደስ የሚል ስራ ሊሆን ይችላል እየሰራ ያለው። ቁጭ ብሎ ስልኩን አንስቶ እንደፈለገ የሚያላግጥበት አይደለም። እኔ ምናልባት የቅርብ ጓደኞቻችሁ እንዲህ ሲጽፉ ካያችሁ ጓደኞቻችሁ ጓደኛዬ ነውና ብላችሁ አትተዉት፣ አስጡት፣ ለህግ አካላት ስጡት። እንዲህ ሲጽፍ አይቼዋለሁ። የህግ አካላት ይህን የምትከታተሉ የህግ አካላት፣ እንደ ቀልድ ልክ እኛ በስክሪናችን ላይ ጽፈን እንዳለፍ ነው እናንተ ዝም ብላችሁ ይሄንን አይታችሁ ኦ ተባለ እንዴ ብላችሁ አትለፉት። በነገራችን ላይ በወንጀልም ያስጠይቃል። እንዴ በጣም ወንጅ ያስጠይቀው። አሁን አሁን ኖርማሊ እንዲያደርጋለው አይነት ዛቻዎች አሉ አይደለም አሁን ዛቻ ነው አይደለም ይሄንን አደርጋለሁ ምናምን አይነት ዛቻዎች አሉ። ዛቻ ደግሞ እንግዲህ ሕጉን በደንብ እንደዚህ አንቀጽ ምናምን ባልልም በሚያስጠይቅ ይመስለኛል። ልክ እንደሱ የኮምፒውተር ሕግ የሚባል አለ ምድር ላይ የሚደረገው ነገር ኖርማሊ ከኮምፒውተር ውጭ የሚደረጉትን ወንጀሎች ወደ ኮምፒውተር አምጥቶ ማድረግ እንደ ወንጀል ይቆጠራል። የኮምፒተር ሕግ በጣም ትልቅ መጽሐፍ አለ ተዘጋጅቶ፣ በደንብ በሕግ መቅጣቱን ምኑን ምኑን የሚያስተዳድረው ፓርት አለና እሱ ላይ ያሉም ነገሮች አሉ። በህግ አስጠይቅም ብላ ልናልፈውም የምንችለው ጉዳይ አይደለም ሉላ በህግ አስጠይቅም። በቃ እኔና አንቺ ሰው ስናማ በህጉ ላይ ያለ ሰው ስናማ ከተደረሰብን በህግ ያስጠይቃል። ቀርቶ ይሄ ይሄ እኮ ይሄ እኮ ጉዳዩን ከማድረግ እኮ ያልተናነሰ እኮ ነው። በቃ አደርገዋለሁ እኮ ነው ከመጣ ካለ አደርገዋለሁ ነው። ስለዚህ እንዳደረገው ተቆጥሮ ይሄ ሰውዬ መታየት አለበት፣ መመርመር መጠየቅ አለበት። አንድ ሁለት ሰው ይሄንን ይኸውልሽ የሶሻል ሚዲያው ጉዳይ ስናነሳው ነበር ረጅም ጊዜ አደለ። መስመር እየለቀቀ ነው። ኦኬ አንደርስታንድ የምናደረጋቸው ጉዳዮች አሉ። የሰው ልጅ ይሄ የትርርብ መንፈሱ የመበሻሸቅ መንፈሱ ምናምን የሆነ ደረጃ ይደርስና በቃ አንደርስታንድ ታረጊዋለሽ። በዚህ ምክንያት እኮ ነው ሊል የፈለገው ይሄንን ነበረ እንደዚህ አለ ብለሽ አንደርስታንድ አርገሽ ታልፊዋለሽ። በፍጹም ይሄንን አንደርስታንድ ማድረግ አይጠበቅብንም። ይሄን አንደርስታንድ የሚያደርግ ሰው ካለ የሰውየው ተባባሪ፣ የሰውየው ተባባሪ ይሄ ወይ እንዲ ሊል ፈልጎ ሊሆን ይችላል የጻፈው የሚል ካለ የሰውየው ተባባሪ ነው። ስለዚህ የምታውቋቸው ሰዎች ካላችሁ ለህግ አካላት ወስዳችሁ ስጧቸው። ምንም ሌላ ነገር የለም፣ ይሄ ወስዳችሁ መስጠት ነው። በነገራችን ላይ ከወንጀልነትም ባለፈ ይሄ ሰው የመሆንና ያለመሆን ጥያቄ የሚያስነሳ ነገር ነው እንደው። ወንጀል ስለሆነ ብቻ አይደለም ይሄን ልንከላከለው ልንጠብቀው የሚገባው፣ እንደ ማህበረሰብ ልንወድቅበት ልንነሳበት የምንችላቸው ነገሮችን ማስተካከል የምንችለውም ከዚሁ ነው እና በጣም በተደጋጋሚ እለዋለሁኝ፣ ሴት ልጅ እህት ስለሆነች፣ ሴት ልጅ እናት ስለሆነች፣ ሴት ልጅ ሚስት ስለሆነች እየተባለ በጣም እየተባበለ ነው እየኖረ ያለው ይሄ ግሩፕ፣ ይሄ ግሩፕ ምልክ ደፋሪው ግሩፕ አሁን ይመስለኛል ከማባበል ወጣ የምንልበት ይመስለኛል። ሰው እንደ ራሱ ማሰብ ማይችል ከሆነ ከማባበል ወጣ የምንልበት ይመስለኛል። በተለይ እንደዚህ አይነት ነገሮች እንቁላል ቀስ በቀስ በእግሩ ይሄዳል እንደሚባለው እንደዚህ አይነት ነገሮች ኖርማላይዝ ይደረጋሉ። በጣም የሰው ልጅ ክፉ ፓርት ደግሞ ጭንቅላታችን ይላመዳል። በለመድነው መንገድ ነው የምንሄደው እና እንደዚህ አይነት ነገሮች ኖርማላይዝ ሲደረጉ በዚህ ልክ ሀላል ሀላል፣ ወጥቶ በዚህ ልክ ይሄን ያህል ቁጥር ያለው ሰው እንደዚህ አስቦ ከማሰብም አልፎ ጽፎ ከመጻፍም አልፎ ፖስት አድርጎት ስናይ አስደንጋጭም ነው፣ አሳሳቢም ነው። የእምነት ተቋማትም የህግ ተቋማቱ እንዳለው ከተጠያቂነት ሊያመልጡ አይገባም ባይነን የእምነት ተቋማትም ዞር ብለን ብለው ራሳቸው ሊያዩ ይገባል ብዬ አምናለሁ። ምክንያቱም በጣም በተደጋጋሚ የሚወራም የሚታይም ጉዳይ ነው። ሃይማኖተኞች ነን እኛ ኢትዮጵያውያኖች በጣም በየራሳችን ሃይማኖት ሃይማኖታችንን አክባሪ እንደሆንን በስፋት እናያለን እና ምናልባት እዛ ጋራ ያልተሰራ ስራ አለ ወይ የሚለውም አንድ የሚነሳ ነገር ነው። እዛ ጋራም በደንብ ፍርሃ እግዚአብሔር እንዲኖር ከህግ በላይ ሰው በሰውነቱ መከበር እንዳለበት የሚያሳይ በቃ ይሄ ሃይማኖቱ ሊያስተምረን የሚገቡ ግብረ ገቦችንና ስነ ምግባሮችን ወጣት ትውልዶቻችን ላይ መስራት አለብን። ከዛ አልፎ ወላጆች ራሳችንን መለስ ብለን ማየት አለብን። እንዴት አድርጌ ነው ልጄን ያሳደግኩት በዚህ ልክ ማሰቢያና አለማሰቢያ ውስ እስኪ በጣም ፈጥር የሚለውንም እንደ ወላጅም ማየት ያለብን እንደ ማህበረሰብም ማየት ያለብን ነገር አለ። ዛሬ መጠበቅ ማህበረሰብ በተለይ እነዚህ ሰዎች የወጡት የትም ከኛው ነው፣ የኛው ከኛው ስር ነው የወጡት። ስለዚህ እንደ ማህበረሰብ አንድ ሰው ከጎኑ ያሉትን እህቶቹን፣ እህቶቹ እንኳን ባይሆኑ ጎረቤቶቹን፣ ጎረቤቶቹ እንኳን ባይሆኑ በመንገድ ያያትን አንዲትን ልጅ መጠበቅ መቻል አለበት። ይሄ የማህበረሰብ ትልቅ የቤት ስራ ነው፣ ሁላችንም ነን። በምንሄድባቸው በእያንዳንዱ መንገዶች፣ ሴት እህቶቻችንን፣ እናቶቻችንን መጠበቅ የኛ ድርሻ ነው። ህጉ ከዛ በኋላ ይመጣል፣ ህጉ ይመጣል። እንደ ማህበረሰብ እኛ ግን፣ እኛ ምንም ውስጥ ልንሆን እንችላለን። ይሄ ግን ትልቅ የቤት ስራ ወስደን፣ ሁላችንም እንደዚህ አይነቱን አረመኔያዊ ጸያፍ ተግባር ወይም ጸያፍ አእምሮ ያላቸውን ሰዎች ከእናቶቻችን ከእህቶቻችን ፈጽሞ ልንጠብቅ ይገባል። ይሄ እንደ ማህበረሰብ የቤት ስራ ወስደን መስራት አለብን። ህጉ ደግሞ በራሱ መንገድ በራሱ መንገድ ይገባል። ሌላው በደንብ አሁን ቢኔ እንዳለው ልብ ልንል ለሚገባው ነገር ዛሬ ቆነጠጥ ነው፣ ዛሬ ተውያል ነው ዛሬ የረገጥ ነው። ይቀራል አያድግም? አደለ ከዚህ በፊት በተደጋጋሚ እንናገራለን። ለከፋ ሲባል ሴቶች ሲለከፉ ደስ ይላቸዋል ምናምን፣ ምናምን አይነት እንትኖች፣ ዝባዝንኪ አይነት ወሬዎች ተወሩ። ና አደገ። እሱ ዝም ተባለ እሱ አደገ። ና መጓተት ተጀመረ። መጎተቱን አደገ። ይሄ ፋክት ኦፍ ላይፍ እስኪመስል ድረስ እንደዛ እንደዛ ሄደና ሴት ልጅ መደፈር ጀመረች። ከመደፈር አለፈች መገደል ጀመረች። እንደ ሰው እስካትቆጠር ድረስ ትሪት መደረግ ጀመረች። በጣም እያየን ያለነው ነገር ነው። አሁን ከዚህ ሁሉ አለፍንና እንደ ማህበረሰብ እቅድ ተይዞልን በስጋት ውስጥ በፍርሃት ውስጥ እንድንኖር ማህበረሰቡ ፈረደብን። ያንን አሁንም ማስቆም እንችላለን። ነገ ዋይ ዋይ ብንል ምንም ፖይንት የለውም። እስካሁን ለሞቱት እህቶቻችን፣ ለተገደሉት፣ ለተደፈሩት እህቶቻችን ዋይ ዋይ እያለን ነው። የቁጥር ለውጥ አላየንም። የወንጀል ቅነስ አሁን አላየንም። ከዋይ ዋይ ያለፈ ተግባር ሁላችንም ማድረግ አለብን ብለን እናምናለን እኛ የታዲያስ ፕሮግራም አዘጋጆች እናንተን የምንወዳችሁን የምትወዱንን አድማጮቻችንን ተመልካቾቻችንን፣ አሁን በዚሽ ደቂቃ አደራ የምንለው ከአሁኗ ደቂቃ ጀምሮ፣ ነገ ጠዋት፣ ከነገ ወዲያ መንገድ ላይ ስትሄዱ፣ ስራ ስትሄዱ፣ ሰፈሮቻችሁ ውስጥ ስትወጡ ስትገቡ፣ የምትለከፍ የምትጎነተል ባልሆነ አተያ የምትታየን ሴት ጠብቋት። እሷን የምትጠብቋት ደግሞ የሚጎነትለውን የሚደፍረውን የሚለክፈውን የሚያየውን ተው ልክ አይደለም ብለን ኮል አውት ስናደርገው ነው። በቃ መጠራት አለበት። ለክፈው ህ አይዞሽ ብለን አይደለም እንሄዳለን። ለምንድን ነው የምትለክፈው ብለን ሰው ፊት ማየት ማወቅ አለበት። ዛሬ በዚህ ሲሸማቀቅ ነው ይሄ ሰውዬ ለነገ ላደገ ምግባሩ መለስ ስልል የሚችለው ይሄ ልክ አይደለም እንዴ ብሎ ሊያስብ የሚችለው ልክ አለመሆኑን እንደ ማህበረሰብ ስናሳይ ነውና እንደው በልጆቻችሁ በእናቶቻችሁ በወለዶቻችሁ በእነዚህ ሁሉ እንለምናችኋለን ሴት ልጅ ከጥቃት እንጠብቃት መጠበቅ የምንችለው ደግሞ መቼም የሚደፍረው ሰውዬ ኮ ህዝብ ፊት አይደለም ጎንትሎ ጎትቶ ለግፎ ምናምን ነው አደለ ወስዶ እዚህ ደረጃ ላይ ሊደርስ የሚችለው ስለዚህ መጀመሪያ ገና ሳ ያድግ ገና በእንጭጭነቱ እረፍ እንበለው። ዛሬ ያላረፈ ነገ ቤታችን ይገባል። ዛሬ ከሌ ጋር ሆነ የተባለው ነገ እኛ ጋር የማይመጣበት ምንም ምክንያት የለም። ሶ ዛሬ የሰራነው ነው ነገ ስንቃችን ሊሆነ የሚችለው። በተለይ ማህበረሰብ ውስጥ የምትከበሩ ትልልቅ ሰዎች ትልቅ ሚና መጫዎች ትችላላችሁ። በዚህ ዘርፍ የሃይማኖት ተቋማትም ይህንን አስተምሩ። ምክንያቱም ሃይማኖተኛ ነው ማህበረሰባችን ብለን ያመንበት ሁላችንም የሄድንበት ስለሆነ ነው። እና ይህንን ጭንቅላት ይህንን ማይንድ ሴት እንቀይረው ይህን ጭንቅላትና ከሆነ ነገ አገራችን የምትከፍለው ዋጋ ቀላል አይደለም። ባካችሁ፣ ባካችሁ። አዎ ይሄን ያስባለን እንግዲህ ከሰሞኑ በማህበራዊ ሚዲያ ሲተላለፍ የነበረ አንድ ፖስት ስር ኮሜንቶቹ በሙሉ ወይም ደግሞ በአብዛኛው እንደዚህ አይነት አጸያፊ ተግባርን የሚያበረታታ አጸያፊ ተግባር ላይ የተሰማሩ ሰዎች የጻፉት ኮመንት ስለሆነ እንደ ማህበረሰብ ሁላችንም ሁላችንም ተያይዘን እንግዲህ እንደዚህ አይነት አጸያፊ ነገሮችን ማስወገድ አለብን። በየዘርፉ በቃ ማለት ይበቃናል። ይሄ ትውልድ ይሄንን የሚያስቀርበት። ለምሳሌ እናቴ ህግ ባለሙያቶች ማህበር ሻሸመኔ ላይ ተሰራ ነበር እናቴ ደፈራን ስትቃወም፣ ሴት ልጅ መደፈሯን ስትቃወም፣ የተደፈረ ሁለችሁ ፍትህ እንድታገኝ ስትተጋ ነው ማየው ዛሬ እኛ ጋር አደረሰ ነገ የኔ ልጆች ጋር አይደርሳል። ይሄ የትውልድ ቅብብሎች መሆን የለበትም። በቃ ማለቅ አለበት። የሆነ ማህበረሰብ ሰልጥኖ ማብቃት አለበት። በቃ ጭንቅላታችን አድጎ መጨረስ አለበት። አድጎ አለመጨረሱ ነው እኮ ይሄ እያየን ያለ ነውና፣ አንዳንድ ጉዳዮች በህግ ዙሪያ እንደው ኮምፕሮማይዝ የምናደርጋቸው ጉዳዮች አሉ። ዜሮ ባናስገባው እንኳን እንቀንሰው ምናምን የምንለው ይሄ፣ በፍጹም እንቀንሰው የምንለው ጉዳይ አይደለም። ዜሮ ማስገባት አለብን። ሁላችንም ከተባበርን ያንን ማድረግ እንችላለን። ከጎናችን የወጡ ሰዎች ነው እንደዚህ የሚያደርጉት። ስለዚህ በያለንበት ከተባበርን ይህንን ማድረግ እንችላለን። አሁንም በዙሪያቸው ያሉትን ሴት እህቶቻችንን፣ እናቶቻችንን መጠበቅ የሁላችንም ድርሻ ነው። የሁላችንም ሁሉም ሰው ሲወለድ እናት ኖሮት ነው የሚወለደው የተወለደው በእናቱ ነው። ስለዚህ በነገራችን ላይ ይሄ ማባበል እንዲቀር ነው መፈለገው ቢ አይ መጠበቅም አለበት ሰው ስለሆነ ሰው መጠበቅ አለበት። ሰው ስለሆን እናትህ ስለሆንኩኝ አይደለም እህትህ ስለሆንኩኝ አይደለም ጓደኛህ ስለሆንኩኝ አይደለም ሚስትህ ፍቅረኛ ስለሆንኩ ሰው ስለሆንኩ በሰውነቴ አክብረኝ። ሰው ስለሆንክ እንደ ሰው አስብ አለቀ። ለምንድነው ምና ለምንድነው የሚለመኑት? ለምንድነው የሚባበሉት? ህጉ ደግሞ የበለጠ እስካሁን እንግዲህ በታዲያስ አዲስ በጣም ብዙ ዜና ሰርተናል። ከሰራናቸው ዜናዎች ውስጥ የተወሰኑት ዜናዎች በተለይ የፖሊስ ዜናዎችን ስናነሳ የመደፈር ዜናዎችን እናነሳለን። ግን እኔ እስካሁን አላቅም የህግ ባለሙያዎች እንዴት እየሰራችሁ እንደሆነ አላውቅም። እናንተም የህግ ባለሙያዎች ይህ በጣም በጣም ለእናንተ ትልቅ የቤት ስራ ነው። ህጉ ነው። እንዲ እንዲፈረድ ያደረገው ካላችሁ፣ ተሰብሰቡና እኛ እውቀት የለንም የህግ እናንተ ግን ተምራችሁታል የህግ እውቀት አላችሁ። ተሰብሰቡና ህጉ መቀየር በሚቻልበት ጉዳይ ላይ የደፈረ ሰው ምን ያክል ዓመት ይፈረድበታል የሚለውን ማስወሰን የምትችሉት እናንተ ናችሁ። ማህበር አላችሁ፣ በማህበር ተነጋግራችሁ ይህንን ነገር ማስቀየር የምትችሉ ማስለወጥ የምትችሉ አቅም ያላችሁ በጣም ብዙ የህግ ባለሙያዎች ኢትዮጵያ ውስጥ አላችሁ። ስለዚህ ለዚህ ጉዳይ ዝም አትበሉ፣ ነገ ሁላችንም ቤት ይገባል። ስለዚህ እንደው ባይገባ እንኳን እንደው ባይገባ እንኳን እናንተ ትልቅ ትልቅ ስራ ይጠብቃችኋል። ህጉ ግን ምን ይላል የሚለውን ምናልባት በቸልተኝነት አንዳንድ ጊዜ የምንሰማቸው በጣም በጣም የሚያስቁ ፍርዶች አሉ። በጣም በጣም በጣም የሚያስቁ ፍርዶች፣ የአስራ አንድ ዓመት ልጅ ደፍሮ ሁለት ዓመት ከምናምን፣ ሶስት ዓመት፣ አራት ዓመት ከምናምን ብለን ዜናዎች የሰራ በጣም የሚያስቁ በቃ አንብበን ለመስራት ምንተዋቸው ዜናዎች አሉ እና እንደዚህ አይነት ስራዎች በትልቁ ከህግ አካላት ይጠበቃል። እንግዲህ እናንተም ዝም አትበሉ። ይሄ ጉዳይ በጣም ሴንሲቲቭ ጉዳይ ስለሆነ ነው፣ እኛም ከእናንተ ጋር ይህንን ሀሳብ ሼር እናርግ ብለን ነው። እስኪ እናንተስ የምትሰጡን ሀሳብ አስተያየት ካለ በዩቲዩብ ቻናሎቻችን፣ በቲክቶክም እንገኛለን። እንደዚሁም ደግሞ በኢትዮ ኤፍ ኤም 107.8 በድምፅ ሞገድ ወደ እናንተ እንደርሳለን። ከተለያየ አካባቢ ይህንን የምትሰሙ የምታየው ሰዎች ይህንን ሀሳብ እናንተም ሼር ማድረግ ትችላላችሁ። ነገራችን ላይ ተደራሽተን እኛ ሴቶች ሰልጥነን ሰልፍ ዲፌንስ ምናምን ሰልጥነን ተደራጅተን የመጣን ቀን